የእስራኤል መከላከያ ኃይል በተቆጣጠረው የጋዛ ክፍል በተፈጸመ ጥቃት አራት የሐማስ ታጣቂዎች መገደላቸውን አስታውቋል። እስራኤልና ሐማስ በጋዛ ከጥቅምት አስር ጀምሮ ጦርነቱን በአብዛኛው ያቆመውን የተኩስ አቁም ስምምነት ተግባራዊ እያደረጉ የሚገኙ ቢሆንም በሁለቱም በኩል አልፎ አልፎ በሚፈጸሙ ጥቃቶች ቁጥራቸው ቀላል የማይባሉ ሰዎች ሕይወታቸውን አጥተዋል። ቢጫ መስመር በተሰመረባቸውና የእስራኤል ጦር በቁጥጥር ውስጥ ባስገባቸው አካባቢዎች የሐማስ ምሽጎች እንደሚገኙ ቀደም ያሉ መረጃዎች አመላክተዋል። በእነዚህ ምሽጎች ውስጥ ውስጥም እስከ 200 የሚደርሱ የሐማስ ታጣቂዎች እንደሚገኙም ተዘግቧል። ታጣቂ ኃይሎች ያሉበትን አካባቢ የለየው የእስራኤል ጦርም በእስራኤል ወታደሮች ላይ ጥቃት ሊፈጽሙ ነበር ያላቸውን ታጣቂዎች ላይ እርምጃ መውሰዱን ያስታወቀው ጥቃቱን ሲሰነዝር በራሱ ጦር ላይ ምንም ዓይነት ጉዳት አለማስተናገዱም ተገልጿል። የተኩስ አቁም ስምምነቱ ተግባራዊ ከሆነበት ጊዜ ጀምሮ እስራኤልና ሐማስ ስምምነቱን በመጣስ እርስ በርስ በተደጋጋሚ ሲወነጃጀሉ ቆይቷል። አንድ ወር ባስቆጠረው የስምምነት ጊዜም ቢያንስ 245 ፍልስጤማውያን በእስራኤል ተገድለዋል ሲል በሐማስ ቁጥጥር ስር የሚገኘው የጋዛ ጤና ሚኒስቴር አስታውቋል። ከእነዚህ ሟቾች መካከል ምን ያህሉ ንጹሐ እንደሆኑ ግን መረጃው አልጠቀሰም። ምንም እንኳን የሐማስን ያህል ባይሆንም እስራኤልም እየተፈጸሙ ባሉ ጥቃቶች ሳቢያ ጉዳት ማስተናገዱ አልቀረም። በዚህ ጊዜ ውስጥ የሶስት ወታደሮች ሕይወት እንዳለፈም ተነግሯል። በአሜሪካ የተዋዋለው የተኩስ አቁም ስምምነት እስካሁን ድረስ ከጋዛ የተረፉትን ሀያ ህያዋን ታጋቾች በሙሉ እንዲፈቱ አድርጓል። ታጣቂዎች የሀያ አራቱን የሞቱ ታጋቾች አስክሬን የመለሱ ሲሆን የአራት ታጋቾች አስክሬን ደግሞ በጋዛ ይገኛል ተብሎ ይጠበቃል። የእስራኤል ባለስልጣናት ሐማስ ሁሉም ታጋቾች ላይ ሙሉ ዝርዝር መረጃ እንዳለው ተናግሯል። የመጨረሻው አስክሬን እስኪመለስ ድረስ ጫና መደረግ አለበት የሚለው የባለስልጣናቱ አቋም ነው ሲል ካን ኢለቭን ኒውስ ዘግቧል። ባለስልጣናቱ አራቱንም የሞቱ ታጋቾች እንዲመለሱ በሐማስ ላይ የዲፕሎማሲና ፖለቲካዊ ጫና ማጠናከር አስፈላጊ መሆን አጽንኦት ሰጥተዋል። በከፊል ስምምነቶች ታጋቾች እስካልተመለሱ ድረስ ተቀባይነት እንደማይኖራቸውም በእስራኤል በኩል የተያዘ አቋም ነው። ይህ እባንዲ እንዳለም አስክሬኖቹን ለመፈለግ የተደረጉ ጥረቶች በአሁኑ ጊዜ በቀይ መስቀል ተወካዮችና በሃማስ መካከል በመተባበር እየተከናወኑ መሆኑ ተዘግቧል። የአሜሪካው የውጭ ጉዳይ ሚኒስተር ማርክ ሮቢዮ ግን ትላንት ረቡዕ በጋዛ የተኩስ አቁም ስምምነትን ለማስቀጠል የሚደረገውን ጥረት የሚያደናቅፉ ክስተቶችና ስጋቶች አሉ ሲሉ ተናግሯል። በዌስት ባንክ ተከስተዋል ያሏቸው ክስተቶች በጋዛ የምናደርገውን የሰላም እንቅስቃሴ ያዳክማሉ ሲሉ ስጋታቸውን ገልጿል። በዌስት ባንክ በእስራኤል ሰፋሪዎችና በፍልስጤማውያን መካከል በተቀሰቀሰ ግጭቶች ጥቂት የማይባሉ ፍልስጤማውያን ህይወታቸውን ማጣታቸውም ተዘግቧል። ተደርጓል። ይህን ተከትሎም የእስራኤሉ ፕሬዚዳንት አይዛክ ኤርዞክ በዌስት ባንክ ተፈጽሟል ያሉትን ጥቃት አውግዟል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ይህንን የኤርዞክ ምላሽ አድንቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና አንዳንድ የእርሳቸው ደጋፊዎች አሊያም የጥምረቱ አባላት በጉዳዩ ላይ ምንም አይነት አስተያየት ሲሰጡ አልተስተዋለም። ምንም እንኳን ሩቢዮ በግልጽ ጉዳዩን ባያወግዙም፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስተዳደር በሰፋሪዎች ጥቃት ጉዳዩ ላይ ትኩረት ማድረጉ ለሰፋሪዎቹና ፍልስጤማውያን ህይወት ደጀን እንደመቆም ይቆጠራል ሲል አሽራ ቃላው ሰዓት ዘግቧል። ትራምፕ ስልጣን በያዙበት የመጀመሪያ ቀን በወቅቱ ፕሬዝዳንት ጆ ባይደን በአክራሪ ሰፋሪዎች ግለሰቦችና አካላት ላይ የተቋቋመውን የማዕቀብ ስርዓት የሚያቆም የስራ አስፈጻሚ ትዛዝ ፈርመዋል። የቡድን ሰባት አባል ሀገራት ሚኒስትሮች ደግሞ በዚሁ በሰፋሪዎች መንደር ላይ የሚደርሱ አሰቃቂ ጥቃትና እንግልት እንዳሳሰባቸው በመግለጫቸው ጠቁመዋል። የአባል ሀገራት ሚኒስትሮች በዌስት ባንክ ውስጥ ስላለው ሁኔታ ትኩረት መስጠታቸውን ለመቀጠልም በስብሰባው ላይ ቃል ገብቷል። የቀድሞ የአሜሪካው ፕሬዝዳንት ጆ ባይደን ባለፈው ዓመት በዌስት ባንክ ውስጥ እየተባባሰ ነው ላሉት የጸጥታ ሁኔታ ስጋታቸውን ከገለጹ በኋላ ሁሉም ወገኖች ያንድ ወገን እርምጃዎችን ከመውሰድና የሁለት ሀገር መፍትሄ ማግኘት ዕድልን ሊያዳክሙ ከሚችሉ ከፋፋይ መግለጫዎች መቆጠብ አለባቸው ሲሉ ተናግረው ነበር። ይህም የእስራኤል ሰፈሮችን ማስፋፋት የሰፈራ ሰፈሮችን ህጋዊ ማድረግና ና የዌስት ባንክን ወደ እስራኤል ለመቀላቀል የሚደረግን እርምጃ ለመከላከል እንደሚረዳ ተናግረው ነበር። ሆኖም ፕሬዝዳንት ትራምፕ የሚከተሉት አካሄድ እስራኤል በዌስት ባንክ ያላትን እንቅስቃሴ የሚደግፍ ሆናል። የአሁኑ የውጭ ጉዳይ ሚኒስ ሚኒስተር ማርኮ ሩቢዮ አስተያየት ግን ትራምፕ በዌስት ባንክ ያለውን ጉዳይ ዳግም እያጤኑ ስለመሆኑ የሚያሳይ ነው የሚሉ ትንታኔዎች ተሰምተዋል። በቤንጊቨር አስተዳደር ስር ከ2023 ጀምሮ የተከፈቱት የምርመራዎች ቁጥር በ73 በመቶ ቀንሷል ሲል የዜና ማሰራጫው ዘግቧል። ፖሊስ በዚህ ዓመት በሰፋሪዎች ጥቃት ላይ ምርመራ የከፈተው በ2024 ከነበሩት 150 ጥቃቶችና በ2023 ከነበሩት 235 ጥቃቶች ጋር ሲነጻዘር፣ በዚያ ወቅት ጥቃቶች ቢከሰቱም ፖሊስ 60 ምርመራዎችን ብቻ ከፍቷል ሲል ዘገባው አመላክቷል። ይህም በ በቤንጊቨር የጸጥታ ሚኒስትርነት ዘመን እስራኤላውያን በሰፋሪዎች ላይ የሚያደርሱን ጥቃት የሚያባብስ ስለመሆኑ ተንታኞች ይናገራሉ። ሪፖርቱ በ2023 ከቀረቡት ምርመራዎች ውስጥ 10 በመቶ የሚሆኑት ብቻ ክስ እንደተመሰረተባቸው አድርጓለን ብሏል። ይህም ከሚቀጥሉ ዓመት ያነሰ ነው። ምንም እንኳን አውታረመረቡ ትክክለኛውን መጠን ባይገልጽም፣ እንዲሁም አብዛኛዎቹ የምርመራ ሂደቶች ያለምንም ክስ እንደተቋረጡ ወይም እንደተዘጉ ብቻ ገልጿል። በዌስት ባንክ ሰፈራ ውስጥ የሚኖረው ቤንጊቨር ወደ ፖለቲካ ከመግባቱ በፊት በአክራሪነትና በሽብርተኝነት ክሶች ጥፋተኛ ሆኖ ከተፈረደበት በኋላ ብዙውን ጊዜ በፖለቲካ ውስጥ ከመሳተፉ በፊት በአክራሪነት ጥቃት የተከሰሱትን የቀኝ አክራሪ እስራኤላውያን የሚወክል ጠበቃ ሆኖም ሰርቷል ሲል የታይምስ ኦፍ እስራኤል ዘገባ ያመለክታል። የምርመራዎች ቁጥር መቀነስ ከሰፋሪዎች አመፅ ጋር ተያይዞ ከፍተኛ ጭማሪ አሳይቷል። ከአመቱ መጀመሪያ ጀምሮ በእስራኤል ጦር ከ704 በላይ የብሔርተኝነት ወንጀል ክሶች ተመዝግበዋል። በ2024 በአጠቃላይ ጦሩ 675 የብሔርተኝነት ወንጀል ክስተቶችን አስተናግዷል። ይህም የሚያመለክተው በየአመቱ የሚፈጠሩ የብሔርተኝነት ጥቃቶች ጨምርም የሚመዘግቡት ግን በቤንጊቨር ይሁንታ በመሆኑ እውነተኛ ቁጥራ ከመግለጽ ይቆጠባሉ። በተያያዘ መረጃም ዌስት ባንክ የሚኖሩ ፍልስጤማውያን በእስራኤል ጦር ከቤታቸው ከተባረሩ በኋላ ተቃውሞ አድርገዋል። ከጥሮር ጀምሮ እስራኤል በርካታ የስደተኞች ካምፖችን፣ የወታደራዊ ቦታዎችን ዘግቻለሁ ብላ አውጃለች። ይህን ተከትለውም ብዙ ፍልስጤማውያን አካባቢያቸውን ጥለው እንዲሰደዱ ምክንያት ሆኗል። ወታደሮች እንደገና ለመግባት በሚሞክሩት ላይ እንደሚተኩሱ እያስፈራሩ ይገኛሉ። ይህን ተከትለውም በዛሬው ዕለት ፍልስጤማውያን ሰልፍ ወጥተዋል ሲል ታይምስ ኦፍ እስራኤል ዘግቧል። ይህ እርምጃ ባለፉት አስር ወራት ውስጥ ከ32 ሺህ በላይ ፍልስጤማውያንን ከቤታቸው እንዲወጡ አስገድዷቸዋል። ይህ እባንዴ እንዳለም የእስራኤል ወታደሮች በተያዘው የዌስት ባንክ አካባቢ አዳዲስ ወረራዎችንና ስሮችን አካሂደዋል። እንደ ዋፋ የዜና ወኪል ዘገባ ከሆነም በቱልካሪም ከተማ አቅራቢያ በምትገኘው ዴር አልጉስን ከተማም ቤታቸውን ከወረሩ በኋላ ሶስት ወጣቶችን በቁጥጥር ስር ውሏል። በኬብሮን አቅራቢያ በምትገኘው ዱራ ከተማ በተደረገ ወረራ 18 ሰዎች በቁጥጥር ስር ውለዋል። ጥሩ በደቡባዊ ኬብሮን አረጋውያንን ጨምሮ ሴቶችና ህጻናት ላይ ምርማ ማራም አካሂዷል። ከናብሉስ በስተዳው በሚገኘው ቤታና ቃሩት ከተሞች አራት ሰዎች በቁጥጥር ስር አውሏልም ተብሏል። የጋዛ የሲቪል መከላከያ ሰራተኞች በምዕራብ ጋዛ ከተማ ሼክ ራድዋን በሚገኝ ክሊኒክ ግቢ ውስጥ ከጅምላ መቃብር 51 አስክሬኖችን እንዳገኙም ተናግሯል። የተኩስ አቁም ስምነቱ በጋዛ ያለውን ጦርነት እያበረደ ባለበት በዚህ ወቅት የነጩ ቤተ መንግስት የመካከለኛው ምስራቅ አማካሪ ጃሬድ ኩሽነር ከእስራኤል ጦር ጋር በዶናልድ ትራምፕ አስተዳደር የቀረበውን ባለ20 ነጥብ የተኩስ አቁም ስምነት እየተያዩበት ስለመሆኑ በትናንትናው እለት እስራኤል ሐዮም ዘግቧል። ኮሽነር ለአንዳንድ የእስራኤል መገናኛ ብዙሀን እንደተናገሩት እቅድ ሁለት አሊያም ፕላን ቢ ተግባራዊ ለማድረግ እየሰሩ ስለመሆኑ ተናግረዋል። እንደ እርሳቸው ገለጻ ይህኛው እቅድ ሐማስን ትጥቅ ለማስፈታትና ወደ ጋዛ ወታደሮችን ለመላክ ፈቃደኛ የሆኑ አገራትን መፈለግን የሚያካትት ስለመሆኑ ገልጿል። የእስራኤል መከላከያ ሰራዊት ዋና አዛዥ ሌተናንት ጀነራል ኢያል ዘሚር ባለፈው ሳምንት በተካሄደው የጸጥታ ካቢኔ ስብሰባ ላይ እንዳሉት ወታደራዊ ኃይሉ ከትራምፕ አማራጭ እቅድ ተጨማሪ እያዘጋጀ ሲሆን በቅርቡ ለሚኒስትሮች እንደሚያቀርቡት በ ራይስጥ ቋንቋ የሚታተመው ዕለታዊ ጋዜጣ ዘግቧል። የትራምፕ እቅድ ባለፈው ወር ታጋቾችን ከለቀቁ በኋላም ወደ ሁለተኛው ምራፍ እንደሚሸጋገር ይጠበቅ ነበር። ሆኖም ግን ሁለቱ ወገኖች በእስራኤል ቁጥጥር ስር ባለው ራፋ ውስጥ ከአንድ መቶ እስከ ሁለት መቶ የሚደርሱ የሃማስ ታጣቂዎች ዕጣ ፈንታ እንዲሁም የሽብር ቡድኑ አሁንም በርካታ የተገደሉ የእስራኤል ታጋቾችን አስክሬን በሚያዙ ምክንያት አሁንም አለመግባባት ውስጥ ናቸው። ኩሽነር ማክሰኞ ዕለት ከጠቅላይ ሚኒስተር ቤንያሚን ኔታንያሁ ጋር ተገናኝተው ችግሮችን ለመፍታት ወደ እስራኤል መጥተው ሳለ አንድ የእስራኤል ባለስልጣን ከስብሰባው በኋላ ለዘ ታይምስ ኦፍ እስራኤል እንደተናገሩት በራፋው ውስጥ ስላሉት አሸባሪዎች አስማሚ መፍትሄ የለም ሲሉ ተናግሯል። በርካታ የዕብራይስጥ ቋንቋ የሚዲያ ተቋማት የተለያዩ ሀሳቦችን ዘግበዋል። ከእነዚህም መካከል የሐማስ ታጣቂዎች ወደ ሶስተኛ ሀገር እንዲሰደዱ የጦር መሳሪያዎቻቸውን እስከሰጡና ወደ ሽብርተኝነት ላለመመለስ ቃል ከገቡ በሐማስ ቁጥጥር ስር ወዳለው የጋዝ ምዕራባዊ ክፍል እንዲሸሹ መፍቀድ ይገኝበታል ሲል ታይምስ ኦፍ እስራኤል ዘግቧል።